ወዷት ና ከወደዷት ሊያገባት ነው። እኔ ለወጣ ኗ ከሷ ሁሌ ኮኖ ኔ ማረጋት በምን በምን በምን እኛ አትታየኝ አታታየኝም ግን አረጋት አለሁ እና ደግሞ እንደ እንትን እጫወትባታለሁ። ሰው ካረጀ እኮ ጡረታ ሊቀበል ወደ ጡረታ ሚኒስተር በወጣትነት ጊዜ እግዚአብሔርን አስብ ይላል። ቃሉን እናውቀዋለን። ስለማንም ተገብረው ብቻ ነው ልዩነታችን። እግዚአብሔር ይጠብቀኝ ስላልክ ነው እንጂ ማን አንተ ጋር እዚህ መቶ ሰይጣን ብሎ ይለፈልፋል። ማንም አይለም። እኔ አሁን አንተ ጋር ሰይጣን ነኝ ብያል። በጣም ምን አገባኝ ሌላ። አሁን ዝም ብሎ የማይሰግድ ምናምን ዝም ብሎ መስቀል ይዞ ምናምን ምናምን የሚል ከሆነ ታየውና ፍሬ ከሌለው ላሽ ትላለህ። ካንሰር፣ ጨጓራ፣ ኩላሊት ሁኜ ዶክተሩ ጋር አይ አትርከም ሰይጣን ነኝ እኮ ለምን አለውን ታ ለምን አትለውም? እውነት አልለውም እንዴ? ተሽከርካሪ ወንበር ላይ ቁጭ ብሎ ቦርጩን ገትሮ ሆነ የሰይጣን ልበለም እንዴ ትቀላለህ እንዴ እንዴ ዋለ እጁ የሚዘረጋ ቢሆን ለእሱ የሚገዛ ሲሆን ሲበለከክሲ ሲያድ ጸሎት እ እንደ ፋራ ነው የምትቆጠረው። በአሁኑ ሰዓት እንደ ወደ ቅዱስ ቁርባን እን እግዚአብሔር ም አንቺ ገና ምናምን ይላል ራሱ፣ እንደዚያ ነው። ቀለቀለ ያለውን ቆንጆ ቆንጆውን አሁንማ ዘመኑ ይመቻልኩ ሲኪኒ ፒኪኒ ነው የሚሉት። ትገባ አለ በዛ ምን ችግር አለ? ሊፕስቲክ ጃፕስቲክ ይላሉ። በዛ በቃ ማተራመስ ነው። ኤምፒፒል ኤምፒፒል ይሄን የተመቸን ነው እኛ። ሲኪኒ ላ ፒኪኒ ይላል። ጃፕስቲክ ቀንድ መቀነዳደብ፣ ሱሪ ነው የተቀዳደደ ምናምን፣ እምብርት ይታያል ጎንበስ ሲሉ። አሁንማ ወንዶቹም ጀመሩኩ። ወንዶቹ ራሱ ጎንበስ ሲሉ ይሄ ጌጣቸው ይታያል። በዛ በት አሁን አንተ ነዚህ ችግር ምን ግን አንተ ብዙ ጊዜ ይነግርሃሉ፣ አትርከም፣ ይሄ ህዝብ አይገባውም። እዛ ላይ እየተሰደብክ ምን እያልክ፣ እኛም ስራችን እንስራ፣ በእናት እንለምንህ ሆነ በምትፈልገው በምታምነው ነገር እንለምን፣ በቃ ዝም በል፣ ይሄ ህዝብ ይለቅም፣ ቸገር አንተ ምን አደከመ። ጭራሽ ደግሞ እዚህ ሀገር ቂጥ የሌለ ሰ በቃ እንዳለ ው ካልተጨመረ ሰው አይሆን ማ እንደዛ ነው። ግማሽ የሆነ ሰው ነው ያለው፣ ግማሽ የሆነ ሰው ነው ያለው። አሁን አንዳንዱ እኮ ከሞቱት በላይ ካሉት በታች ያለ ሰው አለ። ለምሳሌ አሁን ምን ትለዋለህ? ሰው ትለዋለህ አትለው። ታደቀዋለ ይሄን ህዝብ ታደቀዋለ። ቃሚ ህዝብ ነው፣ ጠጭ ነው፣ አጫሽ ነው። በቃ ምን ብዬ ልንገር? እንደዚህ ሳየው የሆነ ቁጫጭ ነው። ትንሽ ከበድ የሚል ህዝብ ራሱ የለ። ትንሽ ከበድ የሚል አንዳንድ ያው እጁን የሚዘረጋ ካለ ግን ያው ጎንበስ ብለት አልፋለ። ሰው ራሱ ከኛ በልጠዋል። ከኛ በልጧል። ሰው ነጠላ ለብሶ ስታየው እንዳይመስል፣ ነጠላ ለብሶ ስታየው ዝም ብለህ አቃጣሪ ህዝብ ተዋናም ህዝብ ነው። ውስጡ እራሱ ተንኳናው እንደኛ ኳ። አሁን መተት ስንለካውን ለምሳሌ አጉብጣት፣ አቅናት፣ እንደዚህ አርጋት፣ ስበራት፣ ሽባ አርጋት ምናምን ከማን ነው ተልኮ የሚመጣው? አይኗ ጥፋልኝ፣ ቤተሰቧን ደምስስ ምናምን እኛ ኳ። ሐሳቡና ሐሳቡ ከሰውየው ከዛ ደብተረው አለ፣ ከዛ ጠንቋዩ አለ፣ ከዛ ሰውየው አለ ከዚ እንላካለን እንገባለን ማለት ነው። ግን ሀሳቡ የሚመነጨው በሚገርም ሁኔታ አንዳንዴ አሁን ከሰው ራሱ ሀሳብ እንወስዳለን። እጅግ በቃ ዘግናኝ የሆነ መልእክት የሚልኩን ሰዎች አሉ። ስራችን ነው፣ እንገባለን። ስንት ዓመት ያስካት? አብሬያት ነው ያደግኩት፣ አብሬያት ነው ያደግኩት። ዝም ብለህ ታድጋለህ? አብረህ አብሬያት ነው ያደግኩት። በቃ አበሬያት ነው ያደኩት። እንዴት ከሰው ጋር አብረህ ታድጋለህ? አንተ ቁመት የለም እኔ የለ እንዴት ታድጋለህ? በውስጧ ነው፣ እንዳታገባ እንዳታገባ። እንዴት እንዳታገባ? በቃ ወንድ እንዳይወዳት። ይወዷታል ግን አረቀባታለሁ። ለምን ወዳታለሁ? በቃ ወዳታለሁ። እንዳታገባ አረጋታለሁ። ሁሌ አጋንት ነው፣ ሰይጣን ነው። ሰይጣን ነኝ እንጂ ምን ሰይጣን ሰይጣን ነው ወንድ እንዳይወዳት ነው ማረጋት። እዋታል ሲቀርቧት፣ አርቀዋለሁ። በ በቃ ለምን አርቅባታለሁ? መቀኛዋ ብዙ ነው፣ ብትለብስ፣ መቀኛዋ ብዙ ነው፣ ትሰራለች፣ መቀኛዋ በፀጉሯ ልክ ነው። በቃ አይጥ በላይቷ ላይ ይረማመዳል፣ እንሽላሊት ይገባባታል። በቃ ስተኛው ሁሌ እንደ ተጨነቀች ነው በቃ እግዚአብሔር። ወይ ታዲያ ለምን አታግዛት? ምን አግዛታለሁ? አውቅ አበላሽባታለሁ። ነጭ ቦታ ስትሄድማ ነጭ ያሉበት ቦታ አውቄ እዚህ ማጸኗ ላይ ቁጭንና ጫን ታደርግባታለሁ። ዝግት ለምን ምን ሆንሽ ሲሉኝ፣ እኔ እንጃ እዚህ ጋር ሞኛ ልላለሁ። በቃ ለምንድነው እንዲህ የምታደርገው? እንዳይወዷት። እዚህ ግንባሯ ላይ ነው ያለሁት፣ እንዳይወዷት፣ እንዳትታይ፣ እንዳትታይ፣ እንዳትታይ። ከአንተ ጋር መታየትና ለመታየት ምን አገናኘው? ወንዶች እንዳይወዷት ና ከወደዷት ሊያገባት ነው። እኔ ለወጣ ና ከሷ ሁሌ ኮኖ ኔ ማረጋት በምን በምን በምን ኛ አትታየኝ አታታየኝም፣ ግን አረጋታለሁ። እና ደግሞ እንደንትን እጫወትባታለሁ። ወገቧን ደግሞ በጎማ አርጌ ጥብስ አረጋታለሁ። ስራ እንዳትሄድ ግን ትሄዳለች። እንዴት አድርገህ ነው የምጠብሳት? የሆነ በላስቲክ ነገር አድርጌ ፊቷን የምትታጠብ ይመስልና ወገቧን እ ጥብስ ጠዋ፣ ስትነሳ ይሄ ነገሯና ወገቧን ያማታል። ስራ ስትሄድ ለምን ስራዋንም እንድታውኗ ነጮች ጋር ነው የምትሰራው። የት ሀገር? ኢጅፕት ነው የምትሰራው። ምትባልካኝ ማህሌት? አዎ፣ ማህሌት የምትባል አዎ፣ እሷ ነች። የት ሀገር? ካይሮ። ካይሮ፣ አዎ። እሷ ከካይሮ ነው የመጣችው። አዎ አዎ እንግዲህ ከካይሮ ነው የመጣችው። ከእስክንድርያ ስንት ኪሎ ሜትር ነው የ የሶስት ሰዓት የአራት ሰዓት መንገድ ይሆናል። እስከንድሪያ እንደ ትራንስፖርቱ አ አለ። እዛ ገዳም እኮ አለ ትልቅ ገዳም አለ አለ አቀዋለ። እሺ የመቤቴ አለች እመቤቴ፣ እሷን ትጠራታለች። ቅባ ቅዱሷን ጭኗን ትቀባለች። እንዳልገናኛት። ለምን ትቀባለች? በቃ ትፈራለች። ስተኛ ሁሌ ትተኝ በቃ ስተኛ ሁሌ እዚህ ጋር ትቀባለች። ጡቷን ትቀባለች። ስትቀባ ታዲያ አንተ ምን ትሆናለህ? አልጠጋትም። የዛን ጊዜ ለምን ቅባ ቅዱሷ አለ የፖርሳይድ የማርያም ጸበል ቅባ ቅዱሷ እኮ ማለት ሽቶ ነው። እንዴት ልጠጋት? እዚህ ጋር እየተቀባች እና ሁሌ ለእግዚአብሔር ታለቅሳለች። ሁሌ ነው የምታለቅስብኝ። ምንድን ያረኩ እያለች ታለቅስበታለች። በቃ ሁሌ ትጸልያለች። ያለች የወሰደችው መቁጠሪያ ደግሞ አንዳንዴ ደግሞ እንትንላታለሁ። እንዳሰግድ አረጋታለሁ። ትሰግድብኛለች። ጠጣና ምጥታለ ነበረ ሰወርኩት ትሄዳለት ከወሰንክ ወሰንክ ውሳኔ ኔ ኳረለም ትለቃል አትለቅም እ የቤተሰቡ ል የቤተሰቡ ልቅር ሌላው ምንድን ነው? አንተ የምትሄደው አይነ ጠላ ነው። ስለታሰርኩ ሰላም የለኝም። ጭራሽ መገናኘት ምናምን አልችልም። ሌላ ጊዜ እገናኛት ነበር በምታውቀው ሰው እየመሰልኩኝ። ዛሬ አሁን አንድ ሰው ካየች ያን መስዬ እገናኛታለሁ። ለምን በቃ ስራ አይነ አይነ ጥላ ባል እንዳታገባም እንዳትል እንዳልፍላት እድሏን ዝግት እያረኩኝ ጥፍት ግን ያው አልቻልኩም። 12 ቁጥሩ ይለኛል ነገር ይሄ ለኔ እስላም ነበርች ክርስቲያን ሆነች። እሱ ነው እንት ነው ያላት እና እሱ አልቻልኩም። ዛሬ ራሱ ሲያስጨንቀኝና ደሮ በሌሊት መጥቶ አይነ ጥላው ከየት የመጣ ነው እንዴ? አይነ ጥላውማ ያው አብሬ አልተወለድኩም። ልጅ ስለሆነች ያው ጸሎት የለም ሙስሊምና ሀዛብ ናት። በቃ ግብት አልኩኝ፣ ተመቸኝ አብሬ ያደኩኝ አብራደክ አብራደክ አጋን እንትና ሰይጣን ሰይጣን ነኝ። እግዚአብሔር ዝም ሲል እንግዲህ እንደዚህ አይነት ነው። ቆነጃጅቶች ለመናፍስት የተሰጡ ይሆናሉ። ትናንሽ ልጆች እድላቸው ክፉ መንፈስ በህይወታቸው ውስጥ ወሳኝ እንዲሆን የማድረግ ገጽታ የሚታይባቸው ይሆናል። መልከ መልካሞች ቀድመው በክፉ መንፈስ ይያዛሉ። ቀለቀለ ያለውን ቆንጆ ቆንጆውን አሁንማ ዘመኑ ይመቻል እኮ። ሲኪኒ ፒኪኒ ነው የሚሉት። ትገባ አለ በዛ። ምን ችግር አለ? ሊፕስቲክ ጃፒስቲክ ይላሉ በዛ። በቃ ማተራመስ ነው። ኤምፒፒል ኤምፒፒል የተመቸን ነው እኛ። ሲኪኒ ይላል፣ ፒኪኒ ይላል፣ ጃፒስቲክ ሊፕስቲክ፣ ቀንድ መቀነዳደብ። ሱሪ ነው የተቀዳደደ ምናምን፣ እምብርት ይታያል ጎንበስ ሲሉ። አሁንማ ወንዶቹም ጀመሩ። ወንዶቹ ራሱ ጎንበስ ሲሉ ይሄ ጌጣቸው ይታያል በዛ። ግበት ስራ ንሰርት። ግዴታ ነው፣ ስራ ነው። ስራችን ነው እኛ ምን እናድርግ ሰው ሲመቸን መግባት ነው በዛ ጸሎት የለ ምን የለ ስግደት የለ ጸሎት ስትጸልይ እንደውም እንደ ፋራ ነው የምትቆጠረው በአሁኑ ሰዓት ጸሎት እንደ ፋራ ነው አዎ እንደ ፋ በልጅነት ምንድን ነው አንቺ ገና እኮ ልጅ ነሽ ምንድን ነው ምናምን ትለሽ ወደ ቅዱስ ቁርባን እንደው እግዚአብሔር ምናምን ስትል አይ አጭም አንቺ ገና ልጅ ምን አየሽ ነገና አለሽ እንደ ገና ምን ሆና ይተሽው ምናምን ይላል ከአሁኑ ራሱ እንደዛ ነው የሚለው ለንስሐ ለምናምን ወጣቶቹ ምናምን ከቀረቡ እንዲህ ልጅ እኮ ገና ነሽ፣ እስኪ ትንሽ ታገሽ፣ እንዲ ግን አሁን ምን አይተሽ እንዴ? ገና አይደለሽ እንዴ? ምናምን ይላሉ። ካህኑ ራሱ እንደዛ ይላል። ባሁን ሰዓት ማለት ካህኑ ራሱ እንደዛ ይላል። ምን አይተሽ? ገና ልጅ ነሽ፣ ቆይ ተረጋጊ። አሁን አይደለም ጡረታ ሚኒስተር ይመስላቸዋል ቤተክርስቲያን፣ ልክ ካረጁ በኋላ ካረጁ በኋላ ጡረታ ሚኒስተር ይመስላቸዋል። ገና ልጅ ነሽ። ሰው ካረጀ እኮ ጡረታ ሊቀበል ወደ ጡረታ ሚኒስተር ቢሄዱ በወጣትነት ጊዜ እግዚአብሔር እናስብ ይላል፣ ቃሉን እናውቀዋለን። ስለማናን ተገብረው ብቻ ነው ልዩነታችን። ቃሉን በደንብ ነው የምናውቀው፣ ከአንተ የበለጠ ከማንም የበለጠ ቃሉን ጥንቅቅ አድርገን ስለምናውቀው፣ ስራችን ያው ስለተወረወርን ከዛ እስከ መጨረሻው ሰዓት መታገል ነው እና ገና ነ ምናምን ይላሉ። ስታረጅ ወደዛ በቃ ይላል። በዛ መሀል ትገባለህ፣ ጠልፈ ወደ መቃብር ትከተዋለህ። ጡረታ ሚኒስተር ታራ አገር ያለሽ ነሽ ሲል አሁን ከዛላ ይዞ አሁን እዚህ ቢመጣ ምን ይጠቅማል? ብሎ ቦታ ማጠበብ ነው እንጂ ምን ይሰራል እዲ ምንም አይሰራማ። ቦታ ማጠበብ ነው እዚህ ቦታ ማጨናነቅ ነው። ወጣቱ ሲመለስ ግን ሌላውን ያስተምራል። ምን ይላል ለራሱ ይጠቀማል። ለምን በወጣትነት ጊዜ ስለሚል በዛ ጊዜ ላይ ይዞ እንደዚህ እዛ ሲዘንጥና ሲዘልቆ ቆይቶ እንዴት እግዚአብሔር ሲጠጋው ብለና ደጅ መጣን ያስፈልጋልኩ ከልጅነት ጀምሬ ነው። እንደዛ ነው እንጂ ይሄ በማገልገል መስቀል በመያዝ ምናምን እኛ ቼክ አናደርጋቸው። አብረህ ትቀድሳለህ፣ አብረህ ምን ትላለ። ጠቋሩ በተለይ ጠቋር አንበሳ ነው ይበናት አለ። ጠቋርም ጠቋር ስም አንተ እሺ። እንግዲህ እንዲህ ነው እግዚአብሔር ዝም ሲል የመናፍስት መጫወቻ በሚኮንበት ጊዜ ይሄ አይታየንም፣ ይሄ የመናፍስት ጉዳት አይታይም። ለብዙ የቤተ እግዚአብሔር ሰዎችም አይታያቸውም። ምክንያቱም ምን ያህሉ በጠላት እጅ ተይዟል? የጠላት ጉልበትና ኃይል ምን ያህል ነው? እንዲሁም ደግሞ የክፉ መንፈስ ስልትና ዘዴ ጥበቡ የቱን ያህል ከኛ አእምሮ ቀድሞ ሄዷል? እነዚህ ሁሉ የማይታዩ ጉዳዮች ይሆናሉ። ማዝም ሲል ነው እግዚአብሔር ዝም ሲል ዝም የሚያሰኝበት መንገዶች ደግሞ የሚከተሉት ናቸው። እግዚአብሔር ዝም የሚልበት ዋና ዋና መንገዶች አንደኛ፣ አገልግሎት ብቻ ሲሆን አምልኮት አልኖር ሲል አምልኮት አይኖርም፣ ግን እናገለግላለን። ለምን ትደክማለህ? ጊዜ እጠይቅሃለሁ እኔ ባስገኝ ባናገርከኝ ቁጥር ሁሌ ነው የምናግረው። እንዳልቃጥል አትምታኝ በል እንጂ ምን ኧረ ወደ ተመልከተ እንዳልቃጠል አትምታኝ ነው የሚባለው እንዳትቃጥላ ልጅቷ ማታውቃለችና ል ይሄ መቁጠሪያው አሁን እኛን እንጂ ልስጋው ምን ያቃጥላል ምትመታ አሁን እ እንቃጥለ እንጂ ሰዎቹ ምንም አይሆኑ አንዳንዱ ግን ድብደባ ይመስለዋል ይሄ ሰውዬ እንዴት ነው እንደዚህ አይነት ነገር እንደሰው ሊገሉ አደለን እን ምናምን ይላል በዛ ጊዜ ቀጥቅጦ ቀጥቅጦ ሊገላቸው ነው ይላል ጨረሳቸው ህዝቡን ፒፕሉን ጨረሰው ይሄ ሰውዬ እንዴት ነው ይሄን ነገር እንዴት ነው ያለቀ ነው እንደው በዛ ላይ ተካል እንደገርም እንዴት ነው ነገሩ? ይላሉ አንዳንዶቹ መቅጠሪያው። አዎ ግን ስራው እኛን ነው፣ አራችን የሚያበላን እኛን ነው እኛ ነው ቀጠቀጠች። አንተ ትናንት ቀጠቀጥከኝ። እራሷ ገብታ ኮ ነው የመጣችሁ። ደግሞ ሲመልሷት ስትመጣ ሳንቀጠቅጣት ስመልሳት ታግላ እነዚህ የሚከለክሉትን ታግላ ልምታሽ ስላት ምታኝ አለችው እሷ ለዚህ ነው የመጣችሁ፣ ልታስወጣኝ ነው የመጣችሁ ምታኝ እንዲህ ሲዘነዝርባት፣ ምታኝ። እኔ እሳቸው ጋር ነው የምሄደው። አላስተኛዋትም። ሌሊቱ ሙሉ ስትጨነቅ ምንድን ነው የምሰማው? የሆነ ነገር አለ ትላለች። ልሰነበት ነው የመጣው አዎ አመጣችኝ እኮ ነው የምልህ። እያሮጠች እኮ ነው ያመጣችኝ እኮ ነው የምልህ። እኔ እኳ ብሬ ልኖር ነበረ፣ ግን እሷ ሁሌ ነው የምታለቅስብጣ ሰውን መግዛት አይችልም የሚባል የለ። አዎ ግን ወዳት አለሁ። ሰው እንዳይጠጋት ነው ከልጅነቷ ጀምሬ ያለው ይቻላል። በዚህ ዘመን ግን ይቻላል በሚገርም ሁኔታ ማለት ነው። ሰው ራሱ ሰይጣን ስለሆነ ማለት ነው። ሰው ራሱ ከእኛ በልጠዋል፣ ከእኛ በልጠዋል። ሰው ነጠላ ለብሶ ስታየው እንዳይመስል፣ ነጠላ ለብሶ ስታየው ዝም ብሎ አቃጣሪ ህዝብ፣ ትኋናም ህዝብ ነው። ውስጡ ራሱ ታንጎላው። እንደኛ እኮ አሁን መተት ስንል አሁን ለምሳሌ አጉብጣት አቅናት፣ እንደዚህ አድርጋት፣ ስበራት፣ ሽባ አድርጋት፣ ምናምን ከማን ነው ተልእኮ የሚመጣው? አይኖ ነጥፋልኝ፣ ቤተሰባን ደምስስ ምናምን እኛ ኮ ሀሳቡ ለና ሀሳቡ ከሰውየው ከዛ ደብተረው አለ ከዛ ጠንቋዩ አለ ከዛ ሰውየው አለ ከዛ እንላካለን እንገባለን ማለት ነው። ግን ሀሳቡ የሚመነጨው በሚገርም ሁኔታ አንዳንድ ያሁን ከሰው ራሱ ሀሳብ እንወስዳለን። ድግ በቃ ዘግናኝ የሆነ መልእክት የሚልኩን ሰዎች አሉ። ስራችን ነው እንገባለን። ታደቀዋለ ይህን ህዝብ ታደቀዋለ። ቃሚ ህዝብ ነው፣ ጠጭ ነው፣ አጫሽ ነው። በቃ ምን ብዬ ልንገር? እንደዚህ ሳየው የሆነ ቁጫጭ ነው። ትንሽ ከበድ የሚል ህዝብ ራሱ የለ። ትንሽ ከበድ የሚል አንዳንድ ያው እጁን የሚዘረጋ ካለ ግን ያው ጎንበስ ብለህ ታልፋለህ። እጁን የሚዘረጋ ኃጢአተኛ ነኝ ብሎ ካለ ጎንበስ ብለህ ሹልክ ብላለ። ከዛ በተረፈ ግን ማተራመስ ነው። ስንት በርጫ አለ። አሁን ደግሞ ጸዴ ጸዴ በርጫዎች አሉ። ጥቅም አለ፣ ታጭስ አለ፣ ምናን ይመቸዋል። በቃ ታጠፋለ እንዴ እያወቅከው አሁን አንተ ነን እዚህ ችግር የፈጠርከው። ምን አደከመህ ግን አንተ? ብዙ ጊዜ ይነግርሃሉ፣ አትርከም። ይሄ ህዝብ አይገባውም። እዛ ላይ የተሰደብክ ምን እያልክ። እኛም ስራችን እንስራ። በእናትህ እንለምንህ፣ ሆነ በምትፈልገው በምታምነው ነገር እንለምንህ። በቃ ዝም በል፣ ይሄ ህዝብ ይለቅ። ምን ቸገረ? አንተ ምን አደከመህ? ጭራሽ ደግሞ እዚህ ሀገር ቂጥ የሌለ እኮ ነው የሌለ። ስለዚህ በቃ አርፈህ ዝም ብለህ ቁጭ በል። በቃ አሁን እርጅናም ድካምም አለ፣ ሰውም አይረዳህም። ቁጭ ዝም ብለህ በቤት እየጸለየ የራስን ሰው ዘ እንበል አትልከም። ምን አደከመ? ይሄ ህዝብ ዝም ብሎ ወንበራ ማቅ ህዝብ ነው። ዲ ዝም ብሎ ነው። ለውጥ የማይለወጥ ህዝብ ነው። ሚገርም ነገር። እቺ ልጅ አሁን ትንሽ ትንሽ ብዙ ሳይሆን ትንሽ ትንሽ እየነቃች ነው። ያው አንዳንድ አቃጣሪዎች ደሞ አሉ። እዚ ና ታፈጣተኛ ልጅ ደሞ ለዘመናት ከሰው ህይወትና ባህሪ ጋራ በመለማመድ የፈጠራቸው ንቀቶች ናቸው። እነዚህ ሰውን በፊት እንዲህ ሰው የተናቀ አልነበረ። በመጀመሪያ ደረጃ ሰው የሚለው ነገር ያስደነግጠዋል። ለምን? የስላሴ ፍጡር ስለሆነ። አሁን ሰው የሚለው ነገር እንደውም ደስ ይለዋል። ምክንያቱም ሰይጣን ሰው ሰይጣን ሆነ ማለት ነው። መሀል ላይ ብቻ ነው ሰ ያለው፣ ግራና ቀኝ ምን አለ ማለት ነው። ግራና ቀኙ ሰይጣን ነው። ድሮ ሰው ሰይጣን ሰው አንድ ጊዜ ብቻ ነበር ሰይጣን አሁን ሁለት ነው። ሰይጣን ሰው ሰይጣን፣ ሰውን ወደዚህም ብትለው ሰይጣን ነው ከወዲህ ወደዚህም ብትለው በወዲህ በኩል ሰይጣን ነው። ስለዚህ ያው ናቀው ማለት ነው። መሀል ላይም ሰው አለ ለህብት ከሆነ ብቻ ነው ሰ ብቻ ሰ ታውቃለህ፣ ካልተጨመረ ሰው አይሆንማ። እንደዛ ነው። ግማሽ የሆነ ሰው ነው ያለው። ግማሽ የሆነ ሰው ነው ያለው። አሁን አንዳንዱ እኮ ከሞቱት በላይ ካሉት በታች ያለ ሰው አለ። ለምሳሌ አሁን ምን ትለዋለህ? ሰው ትለዋለህ? አትለውም። ሳነው በቃ፣ ይሄን ዝም ብለህ ሳ ብለህ ነው የምታልፈው። ለምን? ወይ ኑሮ አልተጠቀመም። ለደቂቃ እናንተ ብትወቱም እሱ አይተዋችሁም። ወደዳችሁ እንጂ አልወደዳችሁትም። ነገራቸው ቃሉን እናውቋለን ትርትር አድርገን እንዲህ ትርትር ነው የምናደርገው። ቃሉ ይላል ቃሉ ደግሞ እራሱ ምን ይላል ቃሉ እኔ ወደድኳችሁ እንጂ በገዛ ፍቃዴ እናንተ አይደለም የወደዳችሁኝ፣ አለ እስራኤልን የወደደው በገዛ ፍቃዱ ራሱ ነው እንጂ፣ ደሙን የሰጠው ስጋውን የቆረሰው እንጂ። እነዚህ ይሄማ ስለምትወዱ ሳይሆን ስለሚወዳችሁ እየጠበቃችሁ፣ ግራም ነፈሰ ቀኝ ማለት ነው፣ ግራም ነፈሰ ቀኝ። ስለሚወደድ በቃ ስለሚወዳችሁ ነው እንጂ ማንም በስራው የሚጸልቅም የለም። ደሞም ራሱ ምርጫ ነው እኮ አንተ እኮ ምርጫ ነው። በህይወትህ ጥሩ ከመረጥክ ያው የእግዚአብሔር ጥበቃ ሰላ ስለ ስለጸልይክ እግዚአብሔር ሆይ ጠብቀኝ ስላልክ ነው እንጂ ማን አንተ ጋር እዚህ መጥቶ ሰይጣን ነኝ ብሎ ይለፈልፋል? ማንም አይለአይለም አይለም። እኔ አሁን አንተ ጋር ሰይጣን ነኝ ብያል፣ በጣም ምን አገባኝ። ሌላ አሁን ዝም ብሎ የማይሰግድ ምናምን ዝም ብሎ መስቀል ይዞ ምናምን ምናምን የሚል ከሆነ ታየውና ፍሬ ከሌለው ላሽ ትላለ። ዝም ብለ ላሽ ትላለ። ላሽ ቀየስ ታደርጋለ። መንገድህን ሲስተምህን ቀየር ታደርጋለ። ግን እጅ ከተዘረጋ እንዲህ እንዲህ ላብ ምናምን ሰግዳለሁ ለመን ናምን ያምልኮ ስግደት ቅብጥር ስየው ቅባ ቅዱስ ምናምን እንደዚ አይነት ነገር ከሆነ ያው ሰይጣን ነኝ ብለህ ሪፖርት ታቀርባለህ፣ ወደ ሲው ልትሰናበታለህ ማለት ነው። አጭር ቋንቋ ሰይጣን ነኝ ብለህ ሰይጣን ነኝ ብለህ። ታዲያ ለምን ዶክተሩ ጋር ሰይጣን ነኝ ለምን አልለውም? ታዲያ ካንሰር፣ ጨጓራ፣ ኩላሊት ሆኜ ዶክተሩ ጋር አይ አትርከም፣ ሰይጣን ነኝ እኮ ለምን አልለውም? ታዲያ ለምን አትለውም? እውነት አልለውም? እንዴት ተሽከርካሪ ወንበር ላይ ቁጭ ብሎ ቦርጩን ገትሮ እኔ ሰይጣን ነኝ ልበለው?

ስፔሻሊስት ነኝ፣ የጥርሲ አምሮ የአጥንት ስፔሻሊስት፣ ፕሮፌሰር፣ እንጂነር፣ ጠቅላይ ሚኒስትር ምናምን ምናምን ይሄ አስተዳዳሪ ቅብጥር ሲል አይ ዶን ኬር በቃ ምንም ደንታ የለኝም፣ ምንም ችግር የለብኝም አልኩ እኮ። ጣን ነኝ አትለው። አ እንዴት እላለሁ? አልልም አልልም። ጸበል ላይ የራሱ ሳያጠምቁኝ እኮ አንዳንዴ እልል ብዬ እጠመቃለሁ እልል እያልኩ እጠመቃለሁ። አንዳንዴ እጠመቃለሁ። አዎ በደንብ ትልል እያ ቅልጥ እያልኩት የአይነጥላ መንፈስ እጅግ በጣም የተወሳሰበ አሰራር ያለው የጥቃቱ ምስጢር በቀላሉ የማይገባን፣ ግን አገዛዙ እጅግ በጣም በተለየ መንገድ የሚገለጥ ከባህሪያችን ጋር የሚመሳሰል መንፈሳዊ ስንሆን አብሮ የሚሆን እንደ ሁኔታው ስልቱን የሚለዋውጥ የረቀቀ የመናፍስት አደጋ ነው። ይሄ የዚህ ዘመን ክርስትና ወይም የዚህ ዘመን ክርስቲያኖች በዚህ አይነ ጥላ ሕይወት ብዙዎቹ እንዲጎዱ ምክንያት የሚሆኑ ብዙ ነገሮች አሉ። የትምህርት ቤቱ ጩኸት፣ አንዳንድ ጊዜም ደግሞ የተለያዩ የተለያዩ የፋሽኖቹ ዘመን፣ እነዚህ ለአይነ ጥላ መዳበርና ባህሪያችን መመሳሰል ምክንያት የሚሆኑ ናቸው። እሺ። አሁን ትልቃላት ነው ያለቃለሁ። ግብጽን እንዴት አያት? ግብጽ ግብጽ ሀገርና ኢትዮጵያ እንዴት ነው እንዴ? ግብጽ እኮ የማርያም ሀገር ነች። ትታያለች፣ ትመጣለች እኮ። እምትታየው ደሞ ለሼክ ለሼክ ለስላሙ ለስላሙ አውቃ ነው። አንድ ትታይ። አረ በጣም ነው ያላቸው፣ ግን ክፉዎች ናቸው ክርስቲያኖቹ። ትጥራለች፣ ትሰራለች። ከቤተሰቦች ጋር ሁሉ እኮ አጣልቻታለሁ አጣልቻታለሁ አጣልታለሁ። ሁሉንም ነገር አበላሽተን ያስከው እንዴ! ሁለት እህቶቿ ከግብጽ ሞተዋል። አልሰማህም? ለምን ሞቱ? ባህር ውስጥ ገቡ። ባህር ውስጥ ሁለት እህቶቿ አሁ ለምን አራት አመት አንዱ አይነ ጥላ ነበራት። ትንሿ አሩጥ ወመጣች በዘጠኝ ወሯ ትንሿን ትልቋን ይዛ ሄዳ ባህር ውስጥ ግበት ሞቱ ሁለቱ። የትኛው ባህር? አይነ ሱኩና የሚባል አይነ ሱኩና የምትባል ከተማ አይነ ሱክና የምትባል ከተማ አዎ። ለስራ ታዲያ ባህር ውስጥ ለመገቡ ባህር አይደለም፣ ስዊም ፑል። ስዊም ፑል ታውቃለህ? መዋኛ የቤት ቤት ውስጥ ቪላ ቤት ውስጥ የሚሰራ አለ። እዛ ከተትኳቸው ልክ ሰባት ሰዓት ላይ ጠብቂ። እንዴት አድርገ ገቡ ሊዋኙ። ከዛ መዋኝት አይችሉም። ትቆጣቸዋለች፣ ሁሌ ትቆጣቸዋለች። አይሰሙ ከዛ ሄዱ። የሆነ በዓል ነበረ፣ ሰዎቹ ሲወጡ ዝፍቀረጋቸው የልጅቷ የትንሿ አይነ ጥላ ሬሳ ይዛ መጣች። ሁለት ሬሳ ተሸክማ በአንድ ጊዜ አዎ፣ በሁለት ሰዓት በሁለት ሰዓት ደፈቅካቸው፣ ዘው ገቡ። የልጅቷ ነዋ የትንሿ አይነ ጥላ እኮ ነው። እዛው ደፈቀ፣ አዎ፣ ሊዋኙ ገቡ። ወዲያው ቅርት ሲመጡ ሁለቱም ጸጥ ብለዋል። ጸጥ ይሄ ብዙ ከበርቴዎችና ሀብታሞችም የዚሁ አይነት እጣ እዚሁ አዲስ አበባ ይገጥማቸዋል። ያልጸለዩበት እጃቸውን ያላነሱበት ጉልበት እየተዳከመ ባህር ውስጥ እዛው በመዋኛ ገንዳ ውስጥ ሞተው የተገኙ ከወደው አውጣ። አንተ ተዘጋጅ፣ እንትን ሰይጣን፣ አንተስ አይነጥላ፣ ሰይጣን፣ ሰይጣን፣ ሰይጣን፣ አይነጥላ ተዘጋጅ፣ እኮ ተዘጋጅ። በኢየሱስ ክርስቶስ ስም በስላሴ ስም በቅድስት አርሴማ ስም ወደ ሲኦል እንገባለን።

አይነ ጥላ ሄዳለሁ አለ ቀደም፣ ከጠላት ጋር ለዘመናት ሕይወትን ከሚያጎሳቁል ክፉ አኗኗርን ከሚገድብ፣ በረከትን ከሚከለክል ጠላት ጋር መቆየት እጅግ በጣም አደገኛ የሆነ የመኖር ቀውስ ነው። እየኖሩ ቀውስ። ማነው ስም? መልካም መልካም ደመቀ። የት ነበር የምትኖሪው? ካይሮ ነው የምኖረው። ካይሮ። እንዴት ነው አይነ ጥላ ማለት እንዴት ነው? ምንድን ነው የመንፈሱ ጥቃት? እንዴት ነው? አላየውም ፈተና የምፈተን ይመስለኛል መሀል ላይ ሆኜ ከዳር እና ከዳር ወንዶች አሉ እና የሆነ ሳትጨርስ ሰዓቱ ሲደርስብኝ ስጡኝ መልስ እላቸዋለሁ። የሆነ ውስጤ ይረበሻል ሰዓቱ ሲደርስ። በምን በምን ሰዓት ነው የሚፈታተነሽ? ሌሊት ሌሊት ነው የሚፈታተነኝ። ይመጣል አላየውም፣ ግን በቃ ሳረግ ይታወቀኛል። በቃ የሆነ ይሄ ጭኔ ይንቀጠቀጣል እና በቃ ስነሳ የሆነ በቃ አለቅሳለሁ። አታየውም? ግን አላየውም። በአይንሽ አይታይሽም? አይታየኝም እና ወገቤን ደግሞ ፊቴን መታጠብ ይመስለኛል፣ ተጎንብሽ ልጅ ሆነን የምንጫወትበት ላስቲክ ነገር የለም። ጎማ ነገር እንዲመጫውቸው ወንዶቹ የሚጫወቱበት በእሱ አድርጎ እዚህ ወገቤን ይመታኛል። ያምሻል፣ በጣም ያመኛል፣ እንደ መጥበስ ማለት ነው። አዎ በጎማ አድርጎ እንደዚህ ይመታኛል። ተጎንብሽ ፊቴን መታጠብ ይመስለኛል። ከዛ ጠዋት ስነሳ የወገቤንና እና የማህጸኔን በጣም እሞኛል። በምን አላገባሽም? በቃ ያነጫንጨኛል። እና ደግሞ መርጣለሁ ወንድ እዚህ ልጅ ሆኜ በጣም ልጅ ሆኜ ሁሉ ብዙ ባል ይመጣልኛል፣ በቤተሰብ ግን አላገባም። በቃ ለስም እሰጣለሁ፣ አንዴ ሸንክልላለሁ፣ አንዴ የሆነ ስም እሰጣቸዋለሁ፣ ግን ወድጃ አይደለም። ያው እሱ መሰለኝ እንደዚህ የሚያደርገኝ እና ግብፅ እንደገባው ደግሞ ቡታንቲ ሁሉ ወጥቶ ነው የማገኘው፣ ተኝች እና አፍራለሁ። እንደዚህ ነው እንደዚህ ነው ማለት አሁን ነው በቃ በጣም ሲብልስብኝ መናገር የጀመርኩት። ለሰው በአካል ይመጣል ማለት እንደዚህ አላየውም እርሱ። አሁን ዛሬ አሁን አንድ ሰው ለምሳሌ ካየሁኝ ወንድ ማለት ነው፣ ያንን ሰው ይመስልና ይመጣና በቃ ይገናኛል ይገናኘኛል። ሰው ነው የሚመስል፣ ሰው ነው በቃ፣ የማውቀውን ሰው ነው የሚመ ደግሞ ማልጠብቀው አንዳንዴ ትልቅ ከእንትን ከባለስልጣን ጋር ምናምን ሁሉ እንትን ይለኛል። ታዋቂ ሰው፣ ዘፋኝ ምናምን ከእነሱ ሰው ጋር እንዲህ እንዴት ብዬ እንደዚ አይነት በቃ በጣም ይገርመኛል። እና እነሱን መስሎ ደግሞ አንዳንዴ ቀን ያየሁትን ሰው ለልት መቶ ይገናኘኛል። እና ባል ምናምን እንደዚህ እንትን ያስጠ እኔ ያጎቻለሁ በእግዚአብሔር ፈቃድ መቼም ተመስኪ